ወርልድ ቪዥን ኢትዮጵያ በከፋ ዞን ገዋታ ወረዳ በተመረጡ 17 ቀበሌያት ላለፉት 20 ዓመታት በትምህርት፣ በጤና በንጹህ መጠጥ ውሃ፣ በስነ ምግብ፣ በግብርናና በተፈጥሮ ሀብት አጠባበቅ ዙሪያ በርካታ ስራዎችን አከናውኗል። ድርጅቱ በወረዳው የነበረውን ቆይታ ማጠናቀቁን አስመልክቶ የመዝጊያ ፕሮግራም ያካሄደ ሲሆን ከተጠቃሚ የህብረተሰብ ክፍሎች መካከል አንዳንዶቹ እንደገለጹት ድርጅቱ በቆይታው በተለያዩ ዘርፎች ድጋፍ ማድረጉን ተናግረዋል። በኤሌመንታሪ ደረጃ ኮበች ላይ እየረዳኝ ነበር። ቁሳቁስ፣ እስክሪብቶ፣ ደብተር ብሎ እየረዱ ነበሩ። ከዛ በሃይ ስኩል ደረጃ ዘጠኝ አልፌ ገዋታ ወረዳ ላይ መጣው በጣም ዘጠኝ አስር አስራ አንድ አስራ ሁለት ገዋታ ወረዳ ላይ ጨረስኩኝ። እርዳታቸው እንደቀጠለ ነው ያለ በግብ ምናምን ተገዝቶም ተሰጥቶኛል። ላሙላ ብድ ልብስ ሁላ አልቀረ ልብስ አልቀረ ይሄ ሁሉ ድጋፍ ስደረግልኝ ነበረ። ዩኒቨርሲቲ ላይም ገብቼ ብር ከዛ ስላክልኝ ተመርቀ እንደወጣው ስራ ላይ እንደገባው መጨረሻ አካባቢ ብር ላ መጥቶልኝ ነበረ። ስራ ይዣለሁ። ስራ ይዤ አምስት አመት ከስድስት ወር ምናምን አገልግያለሁ ገዋታ ወረዳ ላይ ማለት ነው ቪዥን ያው ድጋፍ ማግኘት ተጀመርኩት ከሶስተኛ ክላስ ተማሪ ያለው ነው። ያው ከዛው ተጠቃሚ ሆኜ ያለው። በቡዱም በብዙ ፕሮግራሞች ይሰራል። ሙሉ ደፍተሮን አሟልቶ ደፍተሮች፣ ሻንጣ ብድድብ ሁሉ ሳይቀር ይሰጣል። ድጋፎች እስከ መጨረሻ ያው እስከ 12 ያን ክላስ ድጋፍ አልተቀዋል። ቆመም ቤተሰብ ላጡት ለተቸገሩት እንደዚህ የራሴን አስተዋጽኦ እያደረኩኝ እንደኔ ተምሮ በወጡ እኔ ደስ ይለኛል። የራሴን አስተዋጽኦ አደርጋለሁ ከደሞዜም ቢሆን እየተቆረጠ በእውነት እኔ ቃል ገባለሁ። ድርጅቱ ያለምንም ልዩነት ለማህበረሰቡ በጎ አገልግሎት ሲሰጥ መቆየቱን የተናገሩት አስተያየት ሰጪዎቹ በተለያዩ ማህበራዊ የልማት ስራዎች ተደራሽ አድርጓል ብለዋል። የወርልድ ቪዥንን ድጋፍ ያላገኘ ሰው ይኖራል ብዬ አላስብም። ገዋታ ላይ ማለት ነው። ድሀ ብቻ አይደለም፣ ሁሉም ተጠቃሚ ነው። ደብተር ሁሉ በየዓመቱ ቤተሰብ ለተማሪ ገዝቶ አያውቅም። ወርልድ ቪዥን ነው ድጋፍ የሚያደርገው። ገዋታ ላይ ያልተጠቀመ ያልተለወጠ ይኖራል ብዬ በፍጹም አላስብም። ትምህርት ቤቶቹ ለመማር ምቹ አልነበሩም። ክላሱ ምቹ አልነበረም። መቀመጫው ምቹ አልነበረም። ስንማር ስለ ክላ ትምህርት ቤት ገንብቶልን ስፔሻሊ ሴት ተማሪዎች ግዲ የሞዴስ ክላሶችን ተማሪዎች ከክላስ እንዳይቀሩ እያመቻቸ ብዙ ነገሮችን ድጋፍ አድርጎ ለዚህ ደረጃ በእክተናል ማለት ነው። ብዙ ለውጥ ነው የሰራው ወርልድ ቪዥን። አሁን እንኳን እንዶ ሲወጣ ስቲል በጣም በጣም ተጎጂነን ገዋታ ህዝብ ማለት ነው። በጣም ትምህርት ቤት ድሮ እንግዲህ ስቃይ ነበረ። ይበቱላ እንት እየለቀለቅን ነበር ስንማር ነበረ። ይሄ በወርልድ ቪዥን ነው ስሚንት ቤት ተሰርቶ እንደዚህ ወንበርት የተመቻቸ ተሰጥቶ ምናምን ፈታብለን የተማርነው በወርልድ ቪዥን ስም ነው። እኔ አሁንም ቢሆን ከልብ ነው የሚያመሰግነው ወርልድ ቪዥን ያልሰራው ስራ የለም ገዋታ ላይ ማለት ነው። ወይዘሮ ከረነሽ ቆጭቶ ና አቶ ምትኩ ወልደ ማርያም በድርጅቱ ድጋፍ የትምህርት እድል ማግኘታቸውን አስረድተው አሁን ደግሞ ልጆቻቸውም በጤናና በትምህርት የተለያየ ድጋፎችን እያገኙ እንደሆነ ተናግረዋል። ድርጅቱ በሰራው የመስኖ ልማት በግብርናው ዘርፍ አትክልትና ፍራፍሬ፣ የምርጥ ዘር አቅርቦት፣ የንብ ቀፎ ና በሌሎችም ዘርፎች እየተጠቀሙ መሆናቸውን የገለጹት አስተያየት ሰጪዎቹ ያገኙትን ልምድና ተሞክሮ ለሌሎች እያጋሩ መሆናቸውንም ገልጸዋል። ወርልድ ቪዥን ኢትዮጵያ የህጻናትን ሕይወት ለማሻሻል ና ጤናማ ሕይወት እንዲኖራቸው ትኩረት ሰጥቶ የሚሰራ መንግስታዊ ያለሆነ ድርጅት ነው ያሉት በድርጅቱ የኦፕሬሽን ዳይሬክተር አቶ ሳሙኤል ጥራው ናቸው። ወልቪዥን ህጻናት ተኮር ድርጅት ነው። ስለዚህ ህጻናት የተሟላ ሕይወት እንዲኖራቸው ትምህርት፣ ጤና፣ የአካባቢ ጥበቃ፣ የልጆች ደህንነት ምግብ ዋስትና ላይ እነዚህን ሁሉ አተኩሮ ግን በዋነኝነት የልጆች ህይወት የተሻሻለ እንዲኖር እንዲሆን አጥብቆ የሚሰራ ድርጅት ነው። ድርጅቱ በወረዳው ከ1997 ዓ.ም ጀምሮ በተለያዩ ፕሮግራሞች ድጋፍ ሲያደርግ መቆየቱን ገልጸው ከአምስት መቶ ሚሊዮን ብር በላይ ወጪ በመመደብ በርካታ ስራዎችን በመስራት ለውጦችን ማምጣት መቻሉን ገልጸዋል። ከፍተኛ የሆነ ለውጥ ነው በገዋታ ላይ ያየነው የትምህርት ተሳትፎ ፎ ጨምረዋል ከፍተኛ የሆነ ከፍ የውሃ ችግር ነበር። የምግብ ዋስትና ችግር የነበረባቸው በርካታ ቤተሰቦች ነበሩ። የአካባቢ ጥበቃ ለውጥ ተደርገዋል። በጣም ብዙ የሆኑ ጎጂ ባህላዊ ድርጊቶች ነበሩ። የልጆች ያለዕድሜ ጋብቻ ነበር። ብዙ ፕሮግራሞችን በማካተት በማቀናጀት ከህብረተሰቡ ጋር ከወረዳው ጋር በመተባበር ከ50 ሺህ በላይ የሚሆኑ ህጻናትን ባለፉት 20 ዓመታት አገልግለናል። ከ500 ሚሊዮን ብር በላይ በሚሆን በጀት ነው ኢንቨስት አርገን ስንሰራ የነበረው። ይሄ በዋነኝነት የልጆችን ህይወት ትርጉም ባለው መልኩ ለውጧል። በሚቀጥሉት ጊዜያት በሚኖሩ የፕሮግራም እቅዶች ዞኑን ብሎም ክልሉን በማካተት አብሮ ለመስራት ድርጅቱ ፍላጎት ያለው ሲሆን ውጤቱ በጥናት ተለይቶ የሚገለጽ ስለመሆኑም ጠቁመዋል። ወደ አንድ ወረዳ ግን ስንገባ የምናጠናቸው ጥናቶች አሉ። ከሀገር አቀፍ ደረጃ፣ ከክልል ደረጃ፣ በዞን ደረጃ፣ በምናገኘው ሀብት መጠን፣ በምናገኘው ሪሶርስ መጠን የምናጠናቸው ጥናቶች ይኖራሉ። በምናጠናቸው ጥናቶች ይህን አካባቢ ግምት ውስጥ እናስገባለን። በእውነት በድጋሚ ሳላደንቅ አላልፍም። የክልሉን አብረን እናልማ፣ የዞኑን አብረን እናልማ ጥያቄ ይህንን በጥናታችን ውስጥ የምንመልሰው ነው የሚሆነው። ላለፉት 20 ዓመታት በገዋታ አካባቢ የነበረው ፕሮግራም በማብቃቱ ድርጅቱ የለቀቀ ቢሆንም የተሰሩ የልማት ስራዎች ህዝባዊ መሰረት የያዙና ወረዳው የተረከባቸው በመሆናቸው ቀጣይነቱ አጠያያቂ አይሆንም ያሉት አቶ ሳሙኤል፣ ህጻናት ተኮር ልማት ላይ ትኩረት ሊደረግ ይገባል ብለዋል።